ተመልካቾች አሁን ደግሞ ስፖርታዊ መረጃዎችን የምንጋራበት ሰዓት ነው። ለዚህም አብርሃም ተስፋ ይዞ ይገኛል። አብርሽ መቀጠል ይቻላል። አመሰግናለሁ። በድጋሚ እንደምን አደራችሁ ክቡር ተመልካቾቻችን። አዲስ ቀን እንደወትሮው አዘጋጀንላችሁ ስፖርታዊ ጉዳዮቻችን እንሻገራለን። በቀዳሚነት የምናነሳው የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብርን የ32ኛ ሳምንት መርሃ ግብርን ይመለከታል። ትላንትና ነው ጅማሮን ማድረግ የቻለው ሁለት ጨዋታዎች ትላንትና ተደርገዋል። ኢትዮጵያ መድህንና አርባ ምንጭ ከተማ ደግሞ ተጋጣሚዎቻቸውን ማሸነፍ የቻሉ እግር ኳስ ቡድኖች ናቸው። የመጀመሪያውን ጨዋታ እንመልከት። ኢትዮጵያ መድህን ከሲዳማ ቡና የተገናኙ በጨዋታ በኢትዮጵያ መድህን ሶስት ለዜሮ አሸናፊነት መጠናቀቅ ችሏል። ኢትዮጵያ መድን በዚህ ውድድር አመት ምናልባትም የኢትዮጵያ ፕሪሚየር ሊግ ሻምፒዮን የመሆን እድሉ አሁንም እጅግ እየሰፋ ስለመምጣቱ የትላንትና ውጤቱ እንደማሳያ ተቀምጧል። ትላንት ማሸነፉን ተከትሎ ቡድኑ ከተከታዩ ሲዳማ ቡና በኢትዮጵያ ቡና በ9 ነጥቦች በልጦ የምድቡ የሊጉ መሪነቱን በደንብ ያጠናከረበትን ውጤት ማስመዝገብ ችሏል። 63ኛ ነጥቡ ነው ትላንትና መሰብሰብ የቻለው ኢትዮጵያ መድን 54 ነጥቦችን የሰበሰበው ኢትዮጵያ ቡና ዛሬ መርሃ ግብሩን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚያከናውን ነው የሚሆነው ዘጠኝ ሰዓት ላይ ከ ያሸነፈ ልዩነቱን ወደ ስድስት ያጠባል። ነገር ግን ኢትዮጵያ ቡና በዚህ ጨዋታ ነጥብ የሚጥልለት ከሆነ ለኢትዮጵያ መድን ይበልጡ ነው ወደ ዋንጫ የሚቀርብበትም ውጤት ወይም ቁጥር ይሆንለታል ተብሎ ነው የሚመዘግበው። ትናንትና ሶስት ለዜሮ በተጠናቀቀው ጨዋታ ላይ አቡበከር ሳኒ ግብ አስቆጥሯል። በየጨዋታው ለኢትዮጵያ መድን በጣም ጥሩ የሚባል አስተዋጽኦ በዚህ ውድድር አመት እያበረከተ የሚገኝ ተጫዋች ነው። ዘንድሮ ኢትዮጵያ መድን ምናልባትም የዚህ ተጫዋች ግልጋሎትን ያለምንም አይነት ጉዳት ማግኘቱ በትልቁ እንደጠቀመው በደንብ ያሳያል። ወገን የገዛኝ ሌላኛዋን ግን ማስቆጠር የቻለ ተጫዋች ነው። በተመሳሳይም የዚህ ተጫዋችም ግልጋሎትም በዚህ ቡድን ውስጥ በጣም ስኬታማ ነው ብሎ ማንሳት ይቻላል። ብርሃኑ በቀለ ደግሞ ሶስተኛዋን ኳስ አስቆጥሯል። ብርሃኑ በቀለ እንግዲህ በራሱ መረብ ላይ ነው ሶስተኛዋን ኳስ ለኢትዮጵያ መድን ማስቆጠር የቻለው መድን ቀደም ብለን እንደገለጽ ነው ነጥቡን ወደ 63 ከፍ ማድረግ ችሎ የምድቡን መሪነት ግንኙነቱን በደንብ አጠናክሮ ቀጥሎበታል። የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ከሰላሳ ሁለተኛው ሳምንት በኋላ የ4 ሳምንታት እድሜ ብቻ ነው የሚቀረው። ኢትዮጵያ መድን በዚህ ጉዞ ምናልባትም ከሁለትና ከአንድ ሳምንት በኋላ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ሊያረጋግጥ የሚችልበት እድሉ እጅግ እየሰፋ ነው ማለት ይቻላል። በአሳለፍነው ሳምንት በ31ኛው ሳምንት በኢትዮጵያ ቡና ሽንፈት ከደረሰበት በኋላ ያንሰራራበትን ውጤት ማስመዝገብ ችሏል። ሲዳማ ቡና ትላንት ቢያሸንፍ ኖሮ እስከ ሶስተኛ ደረጃ ከፍ የሚልበት አጋጣሚ ይፈጠር ነበር። መሸነፉን ተከትሎ በ46 ነጥቦች ባለበት አራተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። በተለይ ሲዳማ ቡና ሀዋሳ ላይ በነበረው ቆይታው በጣም ስኬታማ ከነበሩ ቡድኖች መካከል እና ብዙ ጨዋታዎችን ነጥብ በመውሰድ ስኬታማ የነበረው ቡድን እንደነበር ይታወቃል። ነገር ግን ወደ አዳማ ከመጣ በኋላ ትላንትና ሽንፈት ያስተናገደበትን ውጤት ማስመዝገብ ችሏል። ይሄ ከዘጠኝ መራግብሮች በኋላ የተመዘገበ ሽንፈቱ ሆኖ ተመዝግቧል። ትላንትና ለሲዳማ ቡና ይሄኛው መራግብር በግንባር ቀደምትነት ትላንትና የተከናወነ ነው። ሌላኛው ጨዋታ በአርባ ምንጭ ከተማና በባህር ዳር ከተማ መካከል የተደረገ ምራ ግብር ነበረ። ይሄ ጨዋታ በአርባ ምንጭ ከተማ ሁለት ለዜሮ አሸናፊነት ተጠናቀዋል። አህመድ ሁሴን ሁለቱንም የአሸናፊነት ኳሶች ለአርባ ምንጭ ከተማ ማስቆጠር የቻለ ተጫዋች ነው። ተጫዋቹ የመጀመሪያው አጋማሽ ሊጠናቀቅ በጣም ሽርፍራፊ የሚባሉ ሰከንዶች ሲቀሩ በፍጹም ቅጣት ምት ግብ አስቆጠረ። በሁለተኛው አጋማሽ ደግሞ 90 ሲደመር ሶስተኛው ደቂቃ ላይ ሌላኛዋን የማሰረጊያ አርባ ምንጭ ከተማ ግብ ከመረብ ማሳረፍ የቻለ ተጫዋች መሆን ችሏል ማለት ነው በውድድር ዓመቱ 13ተኛ ግቡን ነው ማስቆጠር የቻለው አህመድ ሁሴን ስኬታማ ጊዜን ከአርባ ምንጭ ከተማ ጋር እያሳለፈ ነው የሚገኘው አርባ ምንጭም ትላንትና ማሸነፉን ተከትሎ ነጥቡን ወደ 39 ከፍ አድርጎ አስረኛ ደረጃ ላይ የተቀመጠበትን ውጤት አስመዝግቧል የባህር ዳር ከተማ ውጤት ትላንትና መሸነፉ ግን ከዋንጫ ፉክክሩ በይፋ እንዲወጣ አድርጎታል። ምክንያቱ ደግሞ ኢትዮጵያ መድን ማሸነፉና የባህር ዳር ትላንትና መሸነፍ በመካከላቸው ያለው የነጥብ ልዩነትም ወደ 15 ከፍ እንዲል አድርጎታል። ምናልባትም ከዚህ በኋላ የሚቀረው የኢትዮጵያ ፕሪሚየር ሊግ አራት ምራ ግብር 12 ነጥቦች ብቻ የሚያስገኙበት መሆኑን ተከትሎ ባህር ዳር ከተማ ከዋንጫ ፉክክር ውጪ ወጥቷል። አሰልጣኝ ደጋረጌ ግዛው ትላንትና ከጨዋታው በኋላ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርጎ ነበረ። በቆይታውም ካነሳቸው ነጥቦች መካከል በተለይ በጨዋታው ቀይ ካርድ ተጫዋቾቹ መመልከታቸው ጨዋታው ላይ ዋጋ እንዳስከፋ እንደሚከፈለው ሀሳብ ሰጥቷል። ከዛ በዘለለ በየአመቱ አራዲስ ቡድኖችን እየገነባ እንደ መምጣቱ መጠን በዋንጫ ፉክክሩ ላይ የራሱ የሆነ ተጽዕኖ እንዳደረገበትና ከዳኝነት ጋር በተያያዘ ግን አሁንም ባህር ዳር ከተማ ቅሬታውን የሚያቀርብ እግር ኳስ ቡድን ስለመሆኑ ትላንትና አሰልጣኙ ይፋ አድርጓል። የዳኝነት ችግር ትላንትናም እንደነበረ ነው አሰልጣኙ ማንሳት የቻለው በተደጋጋሚ በኢትዮጵያ ፕሪምየር ሊግ በሚደረጉ ጨዋታዎች ላይ የዳኝነት ችግሮች ይነሳሉ። ትላንትናም አሰልጣኝ ደጋረግ ይግዛው ከዚህ ጋር በተያያዘ ሀሳቡን ለኢትዮጵያ ቴሌቪዥን አጋርቷል። በአጠቃላይ ትላንትና የነበረው የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት የመክፈቻ መርሃ ግብር ይህንን መልክ ይመስል ነበረ። ዛሬ ሶስት መርሃ ግብሮች ይደረጋሉ። ረፋድ ከሶስት ሰዓት ከሰላሳ ላይ የሚደረገው የአዳማ ከተማና የሃዲያ ሆሳዕና ጨዋታ ይጠበቃል። ሀዲያ ሆሳዕና በ43 ነጥቦች ስድስተኛ ደረጃ ላይ ነው የሚገኘው። ዛሬ ካሸነፈ እስከ አራተኛ ከፍ የሚልበት ውጤት ይመዘገባል። ከሲዳማ ቡና ጋር በነጥብ ሁሎ የሚስተካከልበትን ውጤት ማስመዝገብ ይችላል። አዳማ ከተማ ግን 31ኛው ሳምንት ወደ አዳማ ካመራ በኋላ የመጀመሪያ ጨዋታውን በድል ማጠናቀቁን እናስታውሳለን። ሁለት ለዜሮ በሆኑ ውጤት ያሸነፈበት ውጤት ነበረ። በነ ነቢል ኑር አማካኝነት ነበረ ማሸነፍ ሁለቱንም ግብ አስቆጥሮ ማሸነፍ የቻለው 29 ነጥቦችን ሰብስቦ 16ኛ ላይ ነው የሚገኘው ይህ ቡድን በወራጅ ቀጠ ቀን ውስጥ የሚገኝ እግር ኳስ ቡድን እንደሆነ ይታወቃል። ምናልባትም የሜዳ አድቫንቴጁን ወደ ከዛ በዘለ ደግሞ በተመልካቹ ፊት ወይም በደጋፊ ፊት የሚጫወት እግር ኳስ ቡድን እንደመሆኑ መጠን እነዚህን አጋጣሚዎች በመጠቀም በአዳማ በሚኖረው እስከ መጨረሻው ሳምንት በሚኖረው የ36ኛ ሳምንት ቆይታ ጥሩ ነጥቦችን መሰብሰብ የሚችል ከሆነ ከወራጅነት ስጋት ራሱን የሚያላቅቅበትን ውጤት ያስመዘግባል ተብሎን የሚጠበቀው ልክ እንደ 31 ኛው ሳምንት ዛሬም ያንን አቋሙን መድገም የሚችል ከሆነ ነጥቡን ወደ 32 ከፍ አድርጎ 15ኛ ደረጃ ላይ ከሚገኘው መቀለ ሰባ አንድርታ አንድ ነጥቦች ብቻ የሚያንስበትን ጥሩ ውጤቱን ያስመዘግባል ተብሎ ነው የሚታሰበው። ይሄ ቡድን ድሬዳዋና ሀዋሳ ላይ በነበሩ መራ ግብሮች በተደጋጋሚ ነጥቦችን መጣሉና ዘንድሮ ወራጅ ቀጠና ውስጥ መግባት እንዲችል አድርጎታል ማለት ነው። በቀጣይ እንግዲህ አዳማ የሚያደርገው መራ ግብር ይጠበቃል። ወልዋሎ አዲግራት ዩኒቨርሲቲ አስቀድሞ ከኢትዮጵያ ፕሪሚየር ሊግ መውረዱ የሚታወስ ነው። ነገር ግን ከኢትዮጵያ ቡና ጋር ዛሬ የሚያደርገው ጨዋታ ይጠበቃል። ለኢትዮጵያ ቡና ይበልጥ እጅጉን አስፈላጊ ጨዋታ ነው። በዋንጫ ፉክክር ውስጥ ለመቆየት ኢትዮጵያ ቡና ይሄ ጨዋታ ሶስት ነጥብ የግዴታ ያስፈልገዋል ተብሎ ነው የሚታሰበው። ዛሬም ያሸንፍበት ቅድመ ግምትን የወሰደበት መራግብር ሆኗል። ወላይታ ዲቻ ከኢትዮ ኤሌትሪክ ሌላው ዛሬ የሚደረግ የአመሻሽ 12 ሰዓት መራግብር ነው። ለኢትዮ ኤሌትሪክ በተለይ ይሄ ነጥብ እጅጉን ያስፈልገዋል። ከወራጅነት ስጋት ራሱን እጅጉን እያራቀ መሄድ የሚችልበትን ውጤት ማስመዝገብ ይጠበቅበታል። አሁን 34 ነጥቦችን ሰብስቦ 14ተኛ ደረጃ ላይ ነው የሚገኘው ይህ ቡድን አሸነፈ። 15ኛ ደረጃ ላይ ከሚገኘው መቀለ ሰብ አንድርታ እንኳን በአራት ነጥቦች የሚልቅበት አጋጣሚ ይፈጠራል። ይሄ ለክለቡ በጣም ትልቅ ውጤት ነው ብሎ ማንሳት ይቻላል። ነገር ግን ዛሬ በወላይታ ዲቻ የሚሸነፍ ከሆነ ኢትዮ ኤሌክትሪክ ምናልባትም የሞረር ስጋት ከተደቀነባቸው እግር ኳስ ቡድኖች መካከል አንዱ ሆኖ የሚቀጥል ነው የሚሆነው። ወይም ደግሞ የ33ኛ ሳምንት መርሃ ግብሮችን የሚጠባበቅ ይሆናል። የኢትዮጵያ ከ20 ዓመት በታች ወንዶች ፕሪሚየር ሊግ የማጠቃለያ ውድድር ነው የተመለከተ ጉዳያችን እናንሳ። በሐዋሳ እየተከናወነ ነው የሚገኘው የምድብ አራተኛ መርሃ ግብሮች ትላንትናም ቀጥለው ተደርገዋል። ትላንት በነበሩ ጨዋታዎች፣ ልክ በወንዶቹ ፕሪሚየር ሊግ በዋናው ወንዶች ፕሪሚየር ሊግ ማለት ነው ትላንትና እንዳሸነፉት የኢትዮጵያ መድንና አርባ ምንጭ ከተማ ሁሉ ከ20 ዓመት በታች በተደረገው ውድድር ላይም ኢትዮጵያ መድንና አርባ ምንጭ ከተማ አሸናፊ መሆን ችሏል። እና በተመሳሳይ ቀን ተስፋ ቡድኑና ዋናው ቡድን ካምፔን ወይም አሸናፊ መሆን የቻሉበትን ውጤት ያስመዘገቡበት ቀን ሆኖ ተመዝግቧል አርባ ምንጭ ከተማ ሀዋሳ ከተማ ነው ሁለት ለዜሮ በሆነ ውጤት ማሸነፍ የቻለው ኢትዮጵያ መድን ደግሞ ወላይታ ዲቻን አራት ለዜሮ በሆነ ሰፊ ውጤት ማሸነፍ ችሏል ኢትዮጵያ መድን አንድ ምራ ግብር ተስተካካይነት ይቀረዋል ነገር ግን ካደረጋቸው ሶስት ምራ ግብሮች በሁለቱ አሸንፏል በአንድ ምራ ግብር በአዳማ ከተማ የሁለት ለዜሮ ሽንፈት ማስተናገዱን እናስታውሳለን ጥሩ የሚባል የውድድር አመትን በሀዋሳ እያሳለፈ የሚገኝ እግር ኳስ ቡድን ነው አርባ ምንጭ ከተማ በተመሳሳይ አጀማመሩ ላይ በአዳማ ከተማ ሽንፈት አስተናግዶ መጀመሩ የሚታወስ ነው። ነገር ግን ወላይታ ዲቻን አሸነፈ። ትላንትና ደግሞ ባለሜዳውን ሀዋሳ ከተማን ያሸነፈበትን ጥሩ ውጤት ማስመዝገብ ችሏልና ምናልባት ምድብ ሀ ላይ የሚደረገው ፉክክር ወይም ወደ ቀጣዩ ዙር ወደ ጥሎ ማለፉ ለማለፍ የሚደረገው ፉክክር ከወዲሁ እንዲጠበቅም አድርጎታል። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የአውሮፓ ኮንፈረንስ ሊግን እናንሳ። ትላንትና የፍጻሜ መርሐ ግብሩን በፖላንድ አድርጎ ነበረ። ቼልሲ ሪያል ቤቲስን አራት ለአንድ በሆነ ሰፊ ውጤት አሸንፎ የአውሮፓ ኮንፈረንስ ሊግ ዋንጫን አሳግቷል። ቼልሲ እንግዲህ የአውሮፓ ወይም የአውሮፓ እግር ኳስ ማኅበር ከሚያዘጋጃቸው ዋንጫዎች ሁሉንም በመውሰድ በዓለማችን ብቸኛው እግር ኳስ ቡድን መሆን የቻለበትን ታሪክን መጻፍ ችሏል። የአውሮፓ ሻምፒየንስ ሊግን አሳካ። የዩሮፓ ሊግ ዋንጫን ወሰደ። ትላንት ደግሞ የአውሮፓ ኮንፈረንስ ሊግ ዋንጫን አሳካ። የአውሮፓ ሱፐር ካፕ ወይም የአውሮፓ የአሸናፊዎች አሸናፊ ዋንጫን ማሳካቱ የሚታወስ ነው። ከዚህ ቀደም በነበረው ፎርማት ደግሞ የካፕ ዊነርስ ካፕ ዋንጫን ማሳካቱ የሚታወስ ነው። በቀድሞ ፎርማት ጭምር አምስት ዋንጫዎችን ነው ማሳካት የቻለው። አዲሱ ፎርማት ደግሞ አራት ዋንጫዎችን ጠራርጎ መውሰድ የቻለ እግር ኳስ ቡድን ነው። በተለያዩ ዓመታት ለዚህ ስኬት የበቃ እግር ኳስ ቡድን ነው። ትላንትና አብዴ ኤዛል ዞሌ ባስቆጠራት ኳስ ሪያል ቤቲስ ቀዳሚ መሆን የቻለበትን ግብ ማስቆጠር ችሎ ነበረ። በተለይ ይህ የ23 ዓመቱ ሞሮካዊ የመስመር አጥቂ የአጥቂና የመስመር ተጫዋች ስፍራ ተጫዋች ማለት ነው። ትላንትና በጣም አስገራሚ የሚባል አቋሙን ማሳየት ችሎ ነበር። ምናልባትም ቼልሲ የዚህ ተጫዋች ተጎድቶ ከሜዳ መውጣት በትልቁ እንደጠቀመው ትላንትና ማሳየት ይቻላል። እሱ ሜዳ ውስጥ እስከነበረበት ድረስ እንግዲህ ሪያል ቤቲሶች በመልሶ ማጥቃት እጅግ አስፈሪ የነበረ እንቅስቃሴ ሲያደረጉበት የነበረ ምሽትን ነበር ማሳለፍ የቻሉ እንግዲህ ሞሮካዊ የመስመር ተጫዋች ከባርሴሎና ነበረ ሪያል ቤቲስን 2023 ላይ 7.5 ሚሊዮን ዩሮ ወይም ወደ 6 ሚሊዮን ፓውንድ የሚጠጋ ገንዘብ ወጥቶበት ሪያል ቤትስ መቀላቀል የቻለው በጣም ጥሩ የሚባል የውድድር ዓመትን በላሊጋው ማሳለፍ ችሏል። በአውሮፓ ኮንፈረንስ ሊግም ግዜ ጥሩ ጊዜ ማሳለፍ ችሏል። የትላንትና ጉዳቱ ግን ቡድኑን በትልቁ እንደጎዳው ማሳያ ሆኗል። ቼልሲ በተለይ ከዚህ ተጫዋች መውጣት በኋላ ሙሉ የማጥቃት አቅሙን ወደፊት ተጠቅሞ አራት ግቦችን ያስቆጠረበትን አጋጣሚ መፍጠር ችሏል። የአሰልጣኝ ኢንዞ ማሬስካ ተጫዋች ለውጥም በዚህ ጨዋታ ላይ ተጽዕኖ ፈጥሮለታል ብሎ ማንሳት ይቻላል። በእርግጥ እነ ጀደን ሴንቾ ወደ ሜዳ ከመግባት ሰዓታቸውን ማስቀድሞ የነ ኮል ፓልመር እንቅስቃሴ ጥሩ እንደነበረ ስንመለከት ነበረ። በተለይ ኮል ፓልመር፣ ኤንዞ ፈርናንዴስ ና ኒኮላስ ጃክሰን ላስቆጠሯቸው ግቦች ኳሶችን በሚገባ አመሻሽቶ ማቀበል ችሏል። ማቀበል ብቻ ሳይሆን ተጫዋቾችን የተመለከተበት ና ኳሶችን የሰጠበት መንገድ ራሱ ተጫዋቹ ከእድሜው በላይ እጅጉን የበሰለ ተጫዋች ስለመሆኑ በሚገባ የሚያሳይ ሆኖ ተቀምጧል ማለት ነው። ከዛ በዘለለ ሞይሴስ ካይሴዶ ና ጄዴን ሴንሾ ደግሞ ሌሎችን ኳሶች ከመረብ ያሳረፉ ተጫዋቾች ናቸው። ቼልሲ እንግዲህ በቀጣይ አመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ በፕሪሚየር ሊጉ ይዞ ማጠናቀቁ የሚታወስ ነው። የአውሮፓ ኮንፈረንስ ደግሞ ወደ ዩሮፓ ሊግ ነው የሚያሳድገው። ለቼልሲ ምንም ፋይዳ የሌለው ውድድር ሆኗል። ነገር ግን ዋንጫ እንደመሆኑ መጠን አመቱን በድልና በስኬት ያጠናቀቀ ሌላኛው የለንደን ቡድን ሆኗል። ከለንደን ቡድኖች ውስጥ እንግዲህ ከነ ፉልሃምና ከነ ዌስትሃም ውጪ ማለት ነው። አርሰናል ነው ዘንድሮ ያለ ዋንጫ ማጠናቀቅ የቻለው ዌስትሃም። ክሪስታል ፓላስ የለንደን ቡድን ሆኖ የእንግሊዝ ኤፍኤ ዋንጫን ማሳካቱ የሚታወስ ነው። ቶተናም ስፐር ደግሞ የሰሜን ለንደን ቡድን ሆኖ የዩሮፓ ሊግ ዋንጫን አሳክቷል። የምዕራብ ለንደን ቡድን ቼልሲ ደግሞ ትላንትና የኮንፈረንስ ሊግ ዋንጫን አሳክቷል ና ለንደን ዘንድሮ በዋንጫዎች እጅግ ያሸበረቀችበት አመት ነው ብሎ ማንሳት ይቻላል። በእርግጥ አርሰናል በአውሮፓ ቻምፒየንስ ሊግ በሴቶቹ ዋንጫውን ማሸነፉ የሚታወስ ነው። ይህም ሲካተት እንግዲህ ሁሉም ለንደኖች በሚባል ደረጃ ዘንድሮ በዋንጫ የታጀበ የውድድር አመትን ያሳልፉበት ጊዜ ትላንትና አሳልፈዋል ማለት ነው። በአጠቃላይ ትላንትና ቼልሲ ሪያል ቤትስን አራት ለአንድ በሆነ ሰፊ ውጤት ያሸነፈበት ምራ ግብር የሚጠቀስ ነው። ማንቸስተር ዩናይትድ የተመለከተ ሌላኛውን ጉዳያችን እናንሳ። ማንቸስተር ዩናይትድ ትላንትና ወደ ማሌዥያ ቅንቶ ነበረ ለቅድመ ውድድር ዘመን ማለት ነው። በዚህ የተነሳ እንግዲህ ትላንትና ከኤዥያ ምርጥ አስራ አንዶች ወይም ደግሞ ምርጥ ኮከቦች ጋር ያደረገውን ጨዋታ በሽንፈት አጠናቋል። የዩሮፓ ሊግ የመጨረሻ መራ ግብሩን በቶተናም በሽንፈት ማጠናቀቁን እናስታወል እንስተዋውሳለን የእንግሊዝ ፕሪሚየር ሊግ የማሳረጊያ መራ ግብሩን ግን አስቶን ቪላን ሁለት ለዜሮ አሸንፉ አሸንፎ አጠናቋል። ትላንት ግን የቅድመ ውድድር ዘመን ጨዋታውን በሽንፈት የደመደመበትን ውጤት ማስመዝገብ ችሏል። ለማንቸስተር ዩናይትድ ጥሩ ውጤት አይደለም ብሎ ማንሳት ይቻላል። በተለይ ትላንትና በነበረው መራ ግብር ላይ በቋሚነት መሰለፍ የሚችሉ በርካታ ተጫዋቾች በዚህ ሜዳ ላይ ገብተው እንቅስቃሴ ማድረጋቸውና በዚህ በኤዥያ ምርጥ ኮከቦች መሸነፉ ለማንቸስተር ዩናይትድ አሁን ያለበትን የውጤት ቀውስም በዛው ልክ የሚያባብስ ነው። ሰለሞኑ የተነሳ ነው የሚገኘው አሰልጣኝ ሩበን አሞሪም ግን በቀጣይ ዓመት ጥሩን ማንችስተር ዩናይትድ ጠብቁት የሚል ሀሳብ ሰጥተዋል። የክለቡ ሊቀመንበሮችም ምናልባትም በጥሩ በክረምቱ የዝውውር መስኮት ጥሩ ጥሩ የሚባሉ ዝውውሮችን በማጠናቀቅ ማንችስተር ዩናይትድን በአዲስ አቀራረብ ይዘውት እንደሚመጡ እየተናገሩ ነው የሚገኙት። ማቲያስ ኩኛ በቅንባር ቀደምትነት የሚነሳ ተጫዋች ነው። ትላንትና ይህ ተጫዋች እንግዲህ ከማንቸስተር ዩናይትድ ጋር ይፋዊ ስምምነት ስለመፈጸሙ ተሰምተዋል። ዛሬ ወይም ነገ በሚኖሩ ወይም ደግሞ በጥቂት ቀናቶች ውስጥ እንግዲህ የማንቸስተር ዩናይትድ ንብረት መሆኑ ይፋ ይደረጋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ከዚህ በተጨማሪ ሌሎች ተጫዋቾችንም ከማስፈረም አንጻር በዝውውር ገቢያው በነቂስ እንደሚሳተፍ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ነገ እንግዲህ ከሆንግ ኮንግ እግር ኳስ ክለብ ጋራ ደግሞ ሁለተኛውን የወዳጅነት ጨዋታውን እንደሚያከናውን ይፋ ተደርጓል። በእነዚህ ጉዞዎች ውስጥ እንግዲህ በተለይ በሁለቱ መራግብሮች ውስጥ ማንቸስተር ዩናይትድ ከተለያዩ ከሚመጡ ገቢዎች ማለት ነው ወደ 8 ሚሊዮን ፓውንድ የሚጠጋ ገንዘብም እንደሚያገኝ ነው መረጃዎች የሚያሳዩት። ክቡራን ተመልካቾቻችን በቀጣይ ደግሞ በትንታኔ ወደ ምንመለከታቸው ጉዳዮቻችን እንሻገርና በግንባር ቀደምትነት የምናነሳው የኮምቦልቻ ጨርቃ ጨርቅ የውሃ ውሃና ክለብን የተመለከተ ጉዳይ ነው የምናነሳው። ይሄ ቡድን እንግዲህ በቅርቡ በነበረው በዘጠነኛው የመላ አማራ ውድድሮች ላይ በውሃ ዋና ስፖርት ማለት ነው ከተዘጋጁት 108 ሜዳሊያዎች 106ቱን መውሰድ የቻለ ጠንካራ ቡድን ነው ብሎ ማንሳት ይቻላል። እያንዳንዱ ተጫዋች እንኳን ከ10 በላይ ሜዳሊያዎችን የወሰዱበትና እጅግ ስኬታማ ጊዜን ማሳለፍ የቻሉበት አመት አሳልፈዋል። በዚህ ደረጃ ስኬታማ ብንሆንም ግን የሚያስፈልጉ ወይም አስፈላጊ የተባሉ ድጋፎች ግን እየተደረጉልን አይደለም የሚል ቅሬታቸውንም ለኢትዮጵያ ቴሌቪዥን አጋርተዋል። ባልደረባችን ዮሴፍ ሹምዬ ነው ተጫዋቾቹና ስፖርተኞችን ያናገራቸው። በቀጣዩ ትንታኔም ወደ እናንተ ይደርሳል። በቅርቡ በተከናወነው የመላ አማራ ጨዋታዎች የኩምቦልቻ ከተማ የውድድሩ አሸናፊ ሆኖ ማጠናቀቁ ይታወሳል። ኩምቦልቻ በዚህ ውድድር 111 ሜዳሊያዎችን ሲያስመዘግብ 16ቱ በውሃ ዋና ስፖርት የተገኙ ናቸው። በውድድሩ ከተማዋን የወከለው የውሃዋና ቡድን 42 የወርቅ፣ 28 የብርና 36 የናስ ሜዳሊያዎችን በማሸነፍ አስደናቂ ታሪክን ሰርቷል። ያስመዘገብኩት 16 ወርቅና 6 ብር ነው። በግሌ 7፣ በቡድን ደግሞ አምስት በአጠቃላይ 12 የወርቅ ሜዳሊያ አስቆጥሮ ያሉ በዚህ 43 ውድድር ተካሂደዋል። ሁለቱ ወርቆች በጣም ራስ የሄዱ ሌሎቹና 43 ቱን ወርቆች በአጠቃላይ የኮምቦልቻ ጨርቃ ጨርቅ ውሃ ዋና ክለብ እና የኮምቦልቻ ከተማ አስተዳደር በውሃ ዋና ሊያመጣ ይችሏል ማለት ነው። ይህ አስደናቂ ውጤት የተመዘገበው ታዲያ በስፖርተኞቹ የግል ጥረት ነው። እኛ ይሄን ሁሉ ውጤት ያመጣ ነው በራሳችንና በአሰልጣኛችን ጥረት ነው፣ ምክንያቱም ከተማ አስተዳደሩ ምንም ድጋፍ አያደርግልንም። ማንኛውም ሰው ምንም ድጋፍ አያደረግልንም ይሄን በራሳችን ጥረት በራሳችን ልፋት ነው ያመጣ ነው በራሳችን ጥረትና በአሰልጣኛችን ጥረት ነው እዚህ የደረስነው እና ኮምቦልቻ ጭርቃ ጭርቅም አለ ብዙም እሱ ነው በትንሹም ቢሆን እሱ ድጋፍ እያደረገልን ነው ከባዱ ይሻላል ያው በጥቅማ ጥቅም ምናምን በጣም የተጎዳ ቲም ነው ብዙ ነገር ያስፈልገዋል ከተማ አስተዳደሩን ተስፋ እናደረገልን ከዚህ ውድድር በኋላ የሆነ ነገር እንዲያደረግልን ማለት ነው አሁን የሆኑ ውድድር በራሴ በግሌ ከሁለት መቶ ያሽብር በላይ ወጥቻለሁ እኔ ራሴ ማለት ነው ይህን ማንም አይረዳልም ስፖርቱን ስለምወዱ ብቻ ነው ማሰልጠን ብቻ አይደለም። ሌሎችም አሰልጣኞች እንዲህ አይነት መስዋዕትነት ቢከፍሉ ስፖርቱን ላይ ታደርሳለህ። ላይ ካደረስክ በኋላ ከዚህ በኋላ የኮምቦልቻ ከተማ አስተዳደር ሊያስብበት ይገባል። የኮምቦልቻ ከተማ ውሃዋና ቡድን ከተማዋን ወክሎ በሚያደርጋቸው ክልል አቀፍ ውድድሮች እንዲሁም አማራ ክልልን በመወከል በሚያከናውናቸው የሀገር አቀፍ ውድድሮች ላይ ውጤታማነቱን ደጋግሞ ማስመስክሯል። የከተማ አስተዳደሩ ግን ለዚህ ውጤታማ ቡድን ድጋፍና ክትትል የማድረግ ኃላፊነቱን ዘንግቶት ቆይቷል። ምንም አይነት ድጋፍ የለም። አይደለም ሌላ ይቅርና ኢቪን ኢፍ የባለሙያ ድጋፍ የለንም። ባለሙያው ምን ነኝ፣ አሰልጣኙ ምን ነኝ። ትንሽ ድርጅቱ ኮምቦልሻ ጨርቃጨርቅ ፋብሪካው ጋር ስራ አስኪያጁ ባላቸው መልካም አመለካከትና ጥሩ ድጋፍ ባላቸው ስብዕና እሳቸው አሁን ስቲል ነው። ዛሬ ደስ የመጣ ነው። በሳቸው መኪና የኩምቦልቻ ከተማ ቀደም ባሉት ዓመታትም ኢትዮጵያን በኦሎምፒክ የወከለችው ራህል ፍሳህን ጨምሮ በርካታ ዋናተኞችን በማፍራት የሚታወቅ አካባቢ ነው። አካባቢው ለስፖርቱ የተሰጡ ኮከቦች መፍለቂያ ሆኖ ሳለ ለምን አስፈላጊው ድጋፍ አልተደረገለትም ስንልም ጠይቀናል። በሚባለው ልክ አልደገፍ ነው። ቀጣይ ስራ እንደሚጠብቀን ከሚመለከታቸው አመራሮች ጋርም ተነጋግረናል። ከዚህ ባለፈ ራሱ ትልቅ የውቅና ፕሮግራም ያው ልጁ ካደረጉ አስተዋጽኦ አንጻር የተለያየ ሜዳሊያ ከ11 ሜዳሊያ ያመጣች ልጅ ያለች ሰባት ስምንት ሜዳሊያ ግለሰቦች ሳይቀሩ ማለት ነው ሰው ለእነሱ ትልቅ እውቅና መስጠት እንዳለብንም የተነጋገርንበት ሁኔታ ነው ያለው። በቀጣይ የተሻለ ስራ መስራት እንዳለብን ዞሮ ዞሮ ያው ልምድ የወሰድንበትና ትምህርት የወሰድንበት ውድድር ነበር። ተስፈኞቹ ኢልሃምና ተምኪን አስፈላጊው ድጋፍ ይደረግልን እንጂ አላማችን ነገ ሀገራችንን ባለም አቀፍ መድረክ ማስጠራትም ነው ይላሉ። ተወዳደሪ ወደ ኢትዮጵያ ማስጠራት ፈልጋለሁ። ወደ ውጭ መሄድ ፈልጋለሁ። ውሃ ዋና ኢትዮጵያ ብዙ አትታወቅም፣ በሩጫ የምትታወቀው እና እስካሁን ምንም ውጭ ላይ ወጥቶ ስፖርተኛ የፈጠሩት ነገር የለም። ከዚህ በኋላ ግን በእኛ ጊዜ የሆነ ነገር ውስጥ ሀገራችንን ወክለን ዓለም አቀፍ ላይ የሆነ ለማስጠራት እንሰራለን፣ እንሞክራለን። ደሙ እናደርገዋለን። እርግጠኛ ሌላኛው በትንታኔ ወደ እናንተ የምናደርሰው ጉዳይ ደግሞ ፖል ጋስኮኝን ይመለከታል። ፖል ጋስኮኝ እንግዲህ እግር ኳስ በተለይ እንግሊዝ ካፈራቻቸው ስመጥር ስፖርት መካከል በግንባር ቀደምትነት የሚጠቀስ እግር ኳስ ተጫዋች ነው። በዚህ እግር ኳስ ውስጥ እንግዲህ እንግሊዝ ካፈራቻቸው ምርጥ አቅም ከነበራቸውና ጥሩ ክህሎት ከነበራቸው ነገር ግን በዋንጫ የታጀበ ሕይወት ከሌላቸው ስፖርተኞች መካከል በግንባር ቀደምትነት የሚጠቀስ ነው። በተለይ እንግሊዝ በአገር ደረጃ ያን ያህል የሚባል ስኬት ማምጣት አለመቻሏ ለተጫዋቹ የምናልባት የመጥፋትም እንደ ዋነኛ ምክንያት ይነሳል። ከእግር ኳሱ ሕይወት በኋላ የተረጋጋ ሕይወት ያለው ሰው ሰላለ መሆኑ ይነገርለታል። 58ኛ ሳምንቱ 58ኛ ዓመቱን በቅርቡ ነው ማክበር የቻለው ነገር ግን በእግር ኳሱ ጥሩ የሚባል አቅም ኖሯቸው ያልተሳካ ጊዜን ያሳለፉ ስፖርተኞች ውስጥ መካከል እንግዲህ ፖል ጋስቆኝ በግንባር ቀደምትነት ይጠቀሳል። ይሄ ጊዜው ምን ይመስላል? ባልደረባችን ሰለሞን አባቡ ደግሞ በቀጣይ ጥንቅሩ የሚዳስሰው ይሆናል። ጋዛ ወይም ጋዛ ሚና ብዙዎች ለእሱ የቅጽል መጠሪያነት የሚጠቀሙበት ስሙ ነው። በግል ስብዕናም ሆነ በላቀ የእግር ኳስ አቅሙ እንግሊዝ በዘመኗ ካስተናገደቻቸው ድንቅ ተጫዋቾች መካከል የሚጠቀሰው ፖል ጆን ጋስኮኝ በዚህ ሳምንት 58ኛ ዓመቱን ሲያከብር በርካቶች የቀደመ ስኬቱን እያስታወሱ ከ1980ዎቹ እስከ ፈረንጆቹ ሚልኔም ጅማሮ ድረስ በዓለም እግር ኳስ ላይ ለፈጠረው ተጽዕኖም ምስጋናቸውን እያቀረቡ የመልካም ምኞት መግለጫቸውን ልከውለታል። ታዋቂው የቴሌቪዥን ፕሮግራም አዘጋጁ ቴሪ ቮጋን በአንድ ወቅት ሲናገር በየትኛውም የብሪታንያ ቦታና ቤት ውስጥ የሚነሳና የሚታወቅ ስለ ተፈጥሮ የእግር ኳስ አቅም በኩል ስሜት ሰዎች የሚስማሙበት ድንቅ ተጫዋች ነበር ሲል የገለጸለት ፖል ጋስኮኝ በክለብም ሆነ በብሔራዊ ቡድን ደረጃ ለፈጠረው አብዮት በሀገሩ እንግሊዝ የብሔራዊ ሙዚየም መታሰቢያ የተሰየመለት ሲሆን ቀጣዩ የእግር ኳስ ትውልድ እንዲማርበት በሚልም የእሱን ስኬቶች የሚዘክሩ መጻሕፍቶች ዘጋጅተው ተቀምጠውለታል። ይበልጡን በመሐል መስመር ተጫዋችነቱ የሚታወቀው ጋስኮኝ ቁመቱ ከግዙፎቹ መካከል የሚያስመድበው ባይሆንም ይህን እሳቤ በቀየረ መልኩ 25 ዓመታትን በተጠጋው የእግር ኳስ ዘመኑ በሁሉም የእግር ኳስ መስፈርቶች የተሟላ ተጫዋች መሆኑን በሚያስቆጥራቸው ግቦች በተለየ እይታ በሚያቀብላቸው ኳሶችና በሚሰራቸው አብዶች በማሳየት የእሱን ዘመን የእግር ኳስ አፍቃሪዎችን ወደ ሜዳ በመሳብ ዛሬም ድረስ በትዝታ ወደኋላ የሚያስታውሱት ሰዎች እልፍ እንዲሆኑም አስችሏል። ስቲቨን ጄራርድ፣ ሮቢ ፎለር እና ዴቪዥኞላን የመሳሰሉ የቀደም የእግር ኳስ ምልክቶች ፕሪሚየር ሊግ ዋንጫን በዘመናቸው አሳክተው ላይሆን ይችላል። ነገር ግን ለክለቦቻቸውና ለእግር ኳስ የሰጡት ማንነታቸው፣ እንዲሁም የነበራቸው የላቀ የሜዳ ላይ ስሜት ከዋንጫም የገዘፈ ከሚቆጠር ስኬትም ከፍ ያለ ሆኖ ይነሳላቸዋል። የፖል ጋስኮኝ ታሪክም የሆነው በአምስት የተለያዩ የእንግሊዝ ክለቦች በዘመኑ የጨበጨበለት ቢጫወትም ከቶተናሚ 19 ጽናው የይፌ ዋንጫ ክብር የዘለለ የፕሪሚየር ሊግ ዋንጫን አላሳካም። ባደገበት ኒኳስል ዩናይትድ ቤትም ሆነ በሚድል አዲስ ቦሮ ኤቨርተንና በርሌ ቆይታው የቡድን ስኬቶችን ሲያገኝ አልታየም። ግን የዋንጫ መደርደሪያው ተጓድሎ ስብናው ከፍ ያለ በዘጠና 9 ደቂቃ ፍልሚያ ያለውን ሁሉ ለመስጠት የማይሰስስ ሲሉ የሚገልጹለት ይህ ሰው በእንግሊዝ እግር ኳስ ታሪክ ዛሬም ስሙ ከፍ ብሎ ይነሳል። ከአስር ዓመታት በላይ ለእንግሊዝ ብሔራዊ ቡድን መጫወት የቻለው ጋስኮኝ ሀገሩ እስከ ግማሽ ፍጻሜ ድረስ በተጓዘችበት የ1990ው የጣሊያኑ የዓለም እግር ኳስ ዋንጫ ላይ የተለየ የእግር ኳስ አቅሙን ያሳየ ሲሆን በወቅቱ ከምዕራብ ጀርመን ጋር በተደረገውና ለፍጻሜ ለመድረስ በተከናወነው ጨዋታ ላይ ቢጫ ካርድ ሲመለከት ፍጻሜ ላይ መጫወት አለመቻሉን በማሰብ ሀዘኑን በንባ የገለጸበት ስሜቱ ብዙዎች ከሱ ጎን እንዲቆሙለት ሲያስቻለ ቢሆንም በጨዋታው እነ ጋሪ ሊንከርን የያዘችው እንግሊዝ በመለያመት ሽንፈት አስተናግዳ ወደ ዋንጫው ፍልሚያ ሳትደርስ የቀረችበት ጊዜም ነበር። ሌላኛው የፖል ጋስኮኝ ምርጡ ትውስታ የ1996ቱ የአውሮፓ እግር ኳስ ዋንጫ ሲሆን፣ እንደ ዓለም ዋንጫ ሁሉ በዚህ መድረክም በብዙ የጠበቀችው እንግሊዝ በጀርመን ተሸንፋ በግማሽ ፍጻሜ ብትቀርም ፖል ጋስኮኝ ስኮትላንድ ላይ አስቆጥራት ድንቅ ጎል ዛሬም ድረስ የመድረኩ ትውስታ ና ትነሳለች በስኮትላንዱ ክለብ ሬንጀርስ ቆይታው የእግር ኳስ ህይወቱ የተሻለ የዋንጫ ስኬቶችን ያገኘው ፖል ጋስኮኝ ካልተሳካው የላዚዮ የጣሊያን ቆይታው ባሻገር በእግር ኳስ ማብቂያ ዘመኑ ላይ በቻይና እና አሜሪካ ክለቦች ላይ የአጭር ጊዜያት ቆይታን ማድረግ ችሏል። ብዙዎች ለትልቅ ደረጃ በአሰልጣኝነት የጠበቁት ጋስኮኝ ከእግር ኳስ በኋላ የነበረው ህይወቱ ግን የቀደመውን መልክ የያዘ አልነበረም። ከመጠን ያለፈ የመጠጥ ሱስ ለእስርና ለጤና እክል ደጋግሞ የዳረገው ሲሆን በዚህ ባህሪውም ያለፉትን ዓመታት የበርካታ ጋዜጦች የፊት ሽፋን መወያያ በመሆን የዘለቀ የቀደመው ድንቅ የእግር ኳስ ተጫዋች ከትችቶች በኋላ በአዲስ ማንነትና ምሳሌ በሚሆኑ ስብናዎች እመለሳሉ ጠብቁኝ የሚል ሀሳቡንም በቅርቡ ሰጥቷል። እንቀጥላለን። ክቡራን ተመልካቾቻችን በቀሩት ሰዓቶች ደግሞ አጫጭር መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። በግንባር ቀደምትነት የምናነሳው የሊቨርፑል አሰልጣኝ ያርን ስሎትን የተመለከተ ጉዳይ ነው። የፕሪሚየር ሊጉ የዓመቱ ምርጥ አሰልጣኝ ዘርፍን በአሸናፊነት አጠናቋል። ሊቨርፑል የፕሪሚየር ሊጉን ዋንጫ ዘንድሮ ማሳካቱ የሚታወስ ነው። እኚህ አሰልጣኝ እንግዲህ በመጀመሪያ ዓመት የፕሪሚየር ሊግ ቆይታቸው ከሊቨርፑል ጋር ስኬታማ ጊዜን ማሳለፍ ችለዋል። በተለይ አሰልጣኙ በዝውውር ገበያው እምብዛም መሳተፍ ያልቻሉ አሰልጣኝ ናቸው። ከአሰልጣኝ የርገን ክሎብ የተረፉ ተጫዋቾችን ይዘው እንግዲህ የፕሪሚየር ሊጉን ዋንጫ ማሳካታቸው እንዲወደሱም አድርጓቸዋል። ተጠናክሯል የፕሪሚየር ሊጉም የአመቱ ምርጥ አሰልጣኝነት ዘርፍን አሸንፈዋል። ሞሐመድ ሳላ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች፣ እንዲሁም ሪያን ግራቨንበርች ደግሞ የአመቱ የሊቨርፑል ምርጡ ወጣት ተጫዋች ዘርፍን በአሸናፊነት ማጠናቀቃቸው የሚታወስ ነው። ኤርኒስ ሎት ደግሞ ሌላኛውን ዘርፍ በአሸናፊነት አጠናቀዋል። ከኤርገን ክሎፕ ቀጥሎ እንግዲህ በዚህ ዘርፍ በቅርብ ዓመታት ስኬታማ የሆኑ ሌላኛው የሊቨርፑል አሰልጣኝ ሆነዋል። ሰር አሌክስ ቻግማን ፈርጉሰን ከ1993/94 የውድድር ዘመን ወዲህ እንግዲህ 11 ጊዜ ይህንን ዘርፍ በማሸነፍ ቀዳሚው ሰው ናቸው። ጆዜ ሞሪኒዮና አርሰን ቪንገር ደግሞ ደግሞ ሶስት ጊዜ ሶስት ጊዜ በማሸነፍ የሚከተሉ ሰዎች ናቸው። በእርግጥ አሰልጣኝ ፔፕ ጓርዲዮላ አምስት ጊዜ በማሸነፍ ጥሩ ታሪክ ያለው ሌላኛው አሰልጣኝ ነው። አርነ ስሎት እንግዲህ ይሄኛው ታሪክ ውስጥ መግባት የቻሉ አሰልጣኝ መሆን ችሏል። የማርቲን ዙቢሜንዲን ጉዳይ ተምናንሳ ደግሞ በቀጣይነት ማርቲን ዙቢሜንዲ እንግዲህ በቀጣይ አርሰናል ንብረት ለመሆን ከጫፍ ስለመድረሱ መረጃዎቹ ወጥተዋል። በእርግጥ አብዛኛውን ነገሮች ያለቁ እንደሆነ የሚታወቅ ነው። በጥር የዝውውር መስኮት ነው አብዛኛውን አርሰናል የዚህን ተጫዋች ጉዳይ ስለማጠቃለሉ የተነገረ የነበረው፣ ነገር ግን አሁን ላይ የቀሩ የወረቀት ስራዎች ሙሉ ለሙሉ መጠናቀቃቸው ተጫዋቾችና ተጫዋቹ በጥቂት ቀናቶች ውስጥ የአርሰናል ንብረት መሆኑ ይፋ እንደሚደረግም ታውቋል። ወደ 51 ሚሊዮን ፓውንድ የውል ማፍረሻ ገንዘብ አርሰናል ለተጫዋቹ ክለብ ሪያል ሶሲዳድ ስለመክፈሉ ተሰምቷል። የ26 ዓመቱ ስፔናዊ አማካኝ እንግዲህ በአርሰናል ቤት ሁነኛ የአማካኝ ስፍራ አማራጭ ሆኖም ያገለግላል ተብሎ ነው የሚታሰበው። አርሰናል በቀጣይ የፊት መስመር ተጫዋች ለማስፈረምም ጥረት እንደሚያደርግ ነው መረጃዎች የሚያሳዩት ከዛ በዘለለ የነ ቡካዮ ሳካ፣ ዊሊያም ሳሊባ፣ ገብርኤል ማንጋሌሽን ጨምሮ የነ ሊዩስ ስኬሊና የነ ኢታ ኑዋኒሪን የኮንትራት ጉዳይም ለማደስ በቀጣይ አርሰናል ሰፊ ስራዎችን እንደሚሰራ መረጃዎች ያመለክታሉ። ክብራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን አበቁ፣ በእያላችሁበት መልካም ቀን ይሁንላችሁ። መረጃዎችን ጨርሻለሁ። አብራም እና